ብዙ ጊዜ የምንጠየቃቸው ጥያቄዎች መካከል አንደኛው የአሚባራ ፕሮፐርቲስ ሎኬሽን ነው። አሚባራ የሚገኘው በተለምዶ ኦርማ ጋራጅ በሚባለው አካባቢ ነው። ያ ማለት በወዳጅነት ፓርክ ፊትለፊት እና በሊሴ ገብረ ማርያም ጀርባ 36 ሺ ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ነው አሚባራ ፕሮፐርቲስ። እንግዲህ አሁን ላይ እየገነባን ያለነው በፌዝ በፌዝ ነው። ይህም የሆነበት ምክንያት ግቢ ውስጥ እጅግ በጣም ብዙ ህንፃዎች ስላሉ፣ ያም ማለት ሰባት የመኖሪያ የመኖሪያ ብቻ አፓርትመንቶችን 11 ሺህ ካሪ ላይ የሚያር ሾፒንግ ሞል ከሱ ላይ የሚነሳ ደግሞ ሁለት ሚክስድ ዩዝ የሆኑ አፓርትመንቶችን እንዲሁም ከሰባት በላይ ሲስተር ካምፓኒዎቻችን የሚያጠቃልል ጂፕላስ 44 የሆነ ኦፊስ ታወር ነው የምንገነባው። ስለዚህ እነዚህን ቤቶች ወይ ደግሞ እነዚህን ቢልዲንጎች ፌዝ ባይ ፌዝ ነው እየሰራን ያለ ነው። የመጀመሪያው ቢልዲንጋችን ኤርታሌ ብሎክ ይባላል። እሱኛው ኦልሞስት የጂፕላስ 17 ህንፃ ነው። የስትራክቸር ስራ ጨርሰን አሁን ርሽን ስራ ጨርሰን ፕላስተሪንግ ስራ ላይ ነው ያለ ነው። እነዚህ ቤቶች በአንድ አመት ከስድስት ወር ጊዜ ውስጥ የምናስረክቧቸው ቤቶች ናቸው። ኦልሞስት የፊኒሽን ስራ የቀራቸው ቤቶች ማለት ነው። ሌሎቹ ደግሞ በቁፋሮ ላይ ያሉ አሉ። እነሱንም ደግሞ በሶስት አመት ጊዜ ውስጥ የምናስረክቧቸው ይኖራል። ስለዚህ እንደሚፈልጉት እንደርሶ ፍላጎት በአንድ አመት ከስድስት ወርና በሶስት አመት ጊዜ ውስጥ የምናስረክቧቸው ቤቶች አሉ። እነዚህም ቤቶች በአከፋፈል ባንክ ኦፕሽን እንዲሁም ካርታ የተዘጋጀላቸው ቤቶች አሉ። እንደሚመርጧቸው ቤቶች ማለት ነው።